ባለፈው እለት ፈጠረው ነገር፣ ሶሪ አረን ፋሚሊዎቼ፣ ሶሪ ማለት ስላለብኝ ሶሪ። ወራትና ዘመናት ከተቆጠረ በኋላ እኔ ካበቃልኝ በኋላ እኔ ከሰለችኝ ከተውኩት በኋላ ከታከተኝ በኋላ እንደዚህ አይነት ውሳኔ ውስጥ እንደዚህ አይነት ሁኔታ ውስጥ ከገባው በኋላ ሁሉ ሁሉ ድጋሚ ልቀይረው ወደማልፈልገው ውሳኔ ገብቼ ጸንቼበታለሁ። ምንም ላደርግ አልችልም። እሺ፣ መልካም ጊዜ ሆነልክ። ከዚህ በላይ መቆም አልፈልግ ገና ሆነ አያስቀረኝ ምሽት ጽልመት እየዳለሁ ላያት ካለች

ሰላም ሰላም ሰላም ሰላም ሰላም። ውድ የኛ ፋሚሊ እንዴት ናችሁ? ደና ናቸው። እኛ በጣም ደና ደና ደና ነን፣ እግዚአብሔር ይመስገን። አሁን ደና ነኝ፣ አሁን ተመልሻለሁ። ጋይስ በዚህ ሰሞን ትንሽ ደና አልነበርኩኝም፣ አሁን ግን ደና ነኝ። እንግዲህ ዛሬም ወደ እናንተ መጥቻለሁ። ወደ እናንተ ዛሬ ስመጣ ባለፈው እኔና ሩታ የተገናኘንበት ቦታ ደግሜ ዛሬም መጥቻለሁ። ምናልባት ይሄ ቦታ ላይ ምን አደረገ ነው እንዳትሉኝ ፋሚሊዎቼ እና እንግዲህ ዛሬ ማንም የሌለበት እስኪ ብቻችን ልክ እንደባለፈው ላግኝሽ ብያታለሁ ማለት ነው። እንግዲህ ምን እንደሆነ ታውቃላችሁ ፋሚሊዎቼ፣ ሰው ሲኖር እና ሳይኖር እኔ እና ሩታ ጋር ያለው ቀረቤታ ራሱ ፈጽሞ የተለያየ ነው። በቃ በራሳችን መንገድ እስኪ እናውራ፣ መፈታት ያለበት ነገር እንፈታለን መፈታት ማይችል ነገሮችን ደግሞ እየተነጋገርን እያስተካከልን እንሄዳለን ብዬ ስላሰብኩኝ ከዚህ በኋላ በቃ ሳገኛት ብቻ ማግኘትን ፈለግኩኝ ማለት ነው። ቤተሰቦች ለምን እሷም ጋር እየሄዱ ብዙ ሰዎች ማይሆን ነገር ይነግሯታል፣ ለእኔም እንደዛው በመሀል ዝም ብሎ መቃቀር ብቻ ነው እየሆነ ያለው እና ዛሬም በሰላማዊ መንገድ አግኝቻት እንኳን ደህና መጣሽ ምናምን ብዬ ያሉትን ነገሮች ሰላም ለማውረድ እሞክራለሁኝ ባለፈውንም ነገር ይቅርታ ጠይቃት አለኝ። ሩም ውስጥ በተፈጠረው ነገር ማለት ነው። እስካሁን ይቅርታ ማላደረገችልኝም እና ዛሬ አስጨንቄ አልመጣም ብላኝ ነበር እና በቃ ዛሬ ለመጨረሻ ጊዜ እስኪ አግኝ አግኝኝ እና በቃ ችግር የለም ጥፋትም ካለብኝ እናወራለን። እኔ እና አንቺ ብቻ እያወራን ነገሮችን ለመፍታት እንሞክር። በመሀላችን ሰው እየገባ ነው እንደዚህ እየሆንን ያለ ነው ምናምን ነገር ብያት፣ አሳምኛት አለው ቤተሰቦች እና እሺ ብላኝ፣ እሷ እየመጣች ነው። ከዚህ በኋላ በቻልኩት መጠን በቃ እኔ እና እሷ ብቻ እየተገናኘን ቀስ በቀስ ምናልባት የማይቀየር ነገር አይኖርም እና ነገሮችን እንዲቀየሩ ለማድረግ እሞክራለሁ ሞክራለሁ ብያለሁኝና አብዛኞቻችሁም እናንተም እንዳላችሁኝ እስኪ ብቻውን አግኛት፣ ለምንድን ነው ብቻችሁን አትገናኙት? ብቻችሁን ስትሆኑ ይሻላል ምናምን እያላችሁ ነበር እና ብቻችን መገናኘቱን ጠልቼው አይደለም። ወይ ድንገት እኔ እሷን ትጠራት ከእሷ ጋር የሆነ ሰው ይመጣል ወይ ከኔም ጋር እንደዛው ሳይታወቅ ነው ነገሮች እስከ ዛሬ ድረስ እንደማይሆን እየሆነ የነበረው ማለት ነው። እና ቢያንስ እስኪ ዛሬ ነገሮችን እንትን ለማለት እሞክራለሁኝ ከእሷም ጋር ያለኝን ኮሚኒኬት ምናምን ቅርስ አድርጌ ሰላም ለማውረድ እሞክራለሁ። እና ምናልባት ይቅርታ ያለ እንላት ተቀበለኝ እንችላለች። ግን ደግሞ ከኔ የሚጠበቀውን ቢያንስ ሁለታችን ስንሆን ይመስለኛል ነገርም ይቀላል እና እኔም ቀሎኝም ለማውራት ይመቸኛል። አሊያም ከሰው ጋር ስንሆን በቃ ጸብጸብ ነው የሚላት እሷም እኔም እንደዛው። እኔም አልሸነፍ ባይነት አለብኝ እሷም እንደዛው እና ትንሽ ባህሪያችን መገጣጠም አልቻለም እና ደግሞ የሩታ ጊዜዋም እያለፈ ነው የመውለጃዋ፣ እና ትንሽ ግራም ስለገባኝ ዛሬ አግኝተን ጠይቃታለን። ጊዜው እያለፈ ነው ያለው እና ምን እንደሆነ አላውቅም። እንግዲህ ሩታ መታለች እና ከእሷ ጋር እስኪ አብረን አሪፍ

ነው እንዴት ይሻላል እሺ ካልስ ችግር የለውም ግን እኔ ቀኑ እያናፈቀኝ ነው ያለው ወይ ዲቴል ቀኑ ንገሪኝ እና ወይንም እኔ ላስጨንቅልሽ ወደ ጉዳይ ለማንኛውም ስትኮሳተሪ ታምሪያለሽ የምሬን ነው ያምርብሽ። ሳቂ፣ ለመሳቅ እኮ ፈልገሻል። ግን ሳቂ፣ ይውጣልሽ። ችግር የለውም፣ ስላልሰማውም፣ ስላልወራሁም ዝም። ችግር የለውም። አምሮብሻል፣ ነብር ስትኮሳተር ምናምን ቆንጆ እሺ ለማንኛውም ፋሚሊዎቼ ያው ዛሬ የጠራሁሽ እንዲህ ተኮሳተርሽ እንድታገኝ ስለማልፈልግ ነው። አስቀድሜ እንደዚህ አይነት ነገሮች እያወራሁሽ ያለሁት ማለት ነውና በመጀመሪያ ደረጃ በባለፈው ስለተፈጠረው ነገር ላወራሽ ነው። ከዛም ባለፈ ደግሞ ያው ባለፈው የሚል ነገር መጥቼ ነበር ያወራሁሽና ዛሬ በግል ሁለታችን ብቻ ማውራት ስላለብን ለዛ ነገር ሶሪ ማለት እፈልጋለሁኝ። ምን ያስብ ቢሆን ይፈልገው ምንም አይነት ነገር እንዳልተፈጠረ በዚ አጋጣሚ ለነገር ሽፍር እና በዛ ጉዳይ እኔም ሶሪ ማለት ስለምፈልግ በመጀመሪያ ይቅርታ ይቀድማልና ና ይቅርታ ማለት እፈልጋለሁኝ። ግን ያ ነገር አሁንም ቢሆን እኔ አውቄ ያደረኩት ነገር እንዳልሆነ በደንብ እንድታቂብ ስለምፈልግ ነው እና ስለዛ ነው ልልሽ ፈልጌ ነው። ከዛ ባለፈ ደግሞ ከዚህ በኋላ ቢያንስ እስክትወልጂ ድረስ እንደዚህ እኔና አንቺ ብቻችን እየተገናኘን ጊዜ የምናሳልፍ ደስ ይለኛል። አሁንም ቢሆን ማለት ነው ሩም ውስጥ ድንገት እነዚያ ነገሮች ባይፈጠሩ ብዙ ነገሮችን እናወራለን ብዬ አስባለሁ። እና ያው አንዳንድ ጊዜ በመሀል የሚፈጠሩ ነገሮች አሉ። ያው ሴጣንም ሰላም ስለማይፈልግ እና እና ፊትሽን በጣም ቀይረሽ ነበር። እንደዚህ ነበር የጠራኸኝ? መክሰስ በልትሻል? አዎ። ነው እንዴ? እሺ። ጠግብሻል? በጣም ነው ጠግብሽ፣ ያስታውቃል። እሺ፣ ለማንኛውም ልስቅ ነበር። የምር አልስቅም። ያስቃል። ለማንኛውም እኔ ልጅ እናፍቆኛልና ቶሎ ጣቢያው አስጨንቂው። ከዛም ባለፈ እንደዚህ አይነት ታይም አናፈቀሽም፣ ከኔ ጋር ማታለፍ አላፈቀኝም። ምንም ቅር አይገባል። ለምን ምክንያት ለምን? እኔን ብትወሽኝ ማለት ነው። አይንሽ እናገራል። አይንሽ ላይ ግን ብዙ ናፍቆት እንዳለ ነው የሚያሳየው። ዝም ልብልና ከአይኔ ጋር ተነጋገሯ። አክሎስ ከኛ እንደዛ ይልቅ ብዙ መቆም አልፈልግም። መሄድ ፈልጋለሁ። እሺ፣ እዚህ ጋር ጉዳይህን ንገረኝ ቁጭ ብለሽ እኮ ማውራት እንትላለኝ። ማቆም ከደከመሽ ችግር የለውም። እዚህ ጋር አልቀመጥም፣ እሄዳለሁ። መጀመሪያ ዛሬ ሲንቀሳቀስ ማየት ወይንም ቼክ ማድረግ እፈልጋለሁ። ቪዲዮ ልክልሻለሁ እኮ። ለምን እኔ ልየው፣ ላዳምጥ። ሲወጣ ነው መንካት የምችለው። ጭንቅላት ወዴት ነው ያለው? ስለማንኛውም እኔን እንደሚመስል ዶክተሩ ደውዬለት ነግሮኛል እና ራሴን ነው ሼር የደገምኩት። ተመስገን። እንደኔ አይነትማ ከመጣ እንደኔ አይነት ከመጣ እድል ነው። አትዋሽ። ነው ነው ተኝቷል። ተው፣ ይተኛበት አትንከፍ እንዲህ ከፍ ሲደረግላቸው ደስ ይላቸዋል ተብያለሁ። እንዲህ እ ከፍ ላድርግልሽ እንደዚህ። ወደ አልፈልግም። ወይኔ ጉድ ፈላ ምን እስቲ ምንድነው አልገባኝም። ሀሳብህ ለምንድን ነው ወይ የነግረኸኝ? የማልሄደው ለምንድነው ግልጽ የማታደርግልኝ? ዛሬ እዚህ ቦታ ድጋሚ ነው የመጣነው እና እንኳን ደስ አለሽ፣ እንኳን ደህና ቆይ እኔ እኔ ቆመሽ ሳይሽ የሚደክምሽ እየመሰለኝ ነው። ነይ እዚህ ጋር ነይ፣ እዚህ ጋር ቁጭ በይኸው፣ ቁጭ በይ አውራኝ እንቀጥም እንችላለን አችም ቁጭም ስል ስቆምም ይደግመኛል። በእርግጥ በዚህ ሰዓት ብዙ ነገር እንዳለ ቼክ አድርጌ ያለው፣ ስትቀመጡም፣ ስትነሱም፣ ስተኝም ምቹት እንደሌለ እሰምቻለሁ። ግን ደግሞ እንደዚህ ደግሞ ስትቆሳተሪ ባሰ፣ እያስጨነቅሽኝ ነው ያለሁት። ስለዚህ እንትን አትቆሳተሪ፣ ተጨንቀን ምነው አንተ ዲኒን ግን እንደምንድን ነው የምታይኝ? በእናትሽ እንደ ሰው እንኳን እያየሽኝ አይደለም እኮ። በሰላም ነው ምንድነው የሚመስለሽ? አይ መጨነቅ ትችላለ። ግን እዴ ምን ወደ ጉዳይ ገብተ ማለት ነው ብሄድስ ምን አለበት? እሺ አስተካክልለሽ ወርቅሽም ያምራል ከአይን ያወጣችሁ ሁላችሁንም ከአይን ያወጣችሁ አንድ ላይ አሜን እንደዚህ እንደተኮታተርሽ መሄድ ስለማይቻል የመጣውበትንም ነገር ነግሬሻለሁኝ ስለዚህ ምላሽ ከአንቺ ነው የሚፈልገው። ባለፈው ለተፈጠረው ነገር ሶሪ አረል ፋሚሊዎች ሶሪ ማለት ስላለብኝ ሶሪ እና ምናልባት ማውራት የምትፈልጊው ነገር ካለ እኔ ብቻ ማውራት ጀመርኩኝና፣ ምናልባት የምታወሪው ነገር ካለ አሁን። እውነት በመጀመሪያ ደረጃ ጠፋቶችህን ማለት የደጋገምካቸው እያወክ ይቅርታ የምጠይቀኝ እኔ ለማሳመም ሆም ነው እየመሰለኝ። የተፈጠረው ነገር እኔ ምንም ታሪክ የለም፣ ዙሪያችን ላይ ሩታ፣ በኋላ ተገናኝተናል። ሰው እንዳለ የሚደብረኝ። ሲቀጥል ደግሞ አንተ ላይ እንድታስረዳሽ ብዬ ነው እሷን ሲቀጥል ደግሞ ማለት ነው አንተ እኔ ፊትና ሰው ፊት እኮ ሌላ ሌላ ሰው ነው የምትሆነ ምንድነው? እንደዚህ አይነት አክት እያናደድሽኝ ስለነበረ ነው በቃ። ከትላንትናም ከትላንት ወዲያም እኔ እየነገርኩሽ አንቺ እኔን መቀበል አትፈልግም። እውነቱን ይሄ ይሄ ነው። እሷ ቦታው ላይ እንኳን ኖራ እሷ እያስረዳችሽ ነው ያለችው፣ ግን ምንም የመቀበል ፍላጎት የለሽም ነው በቃ። ሲጀመር ሜንሽን አታርጋት እሺ። ችግር የለውም እዚህ ጋር አታስፈልግም። እኔና አንቺ እናውራ በቃ ሳስረዳሽ መረዳት ስላቃተሽ ነው። እኔ ቦታው ላይ አልነበርኩኝ። አልፈልግም፣ ከነ አካቴው ታውቃለህ። በቃ ምንም ነገር አልፈልግም። እንዴና እንዳስረዳሽ ነው ማፈልግ ኑ ኑ በቃ እሷን ሲጀመር ከኔ ጋር ኮኔክት እንድታደረግ አልፈልግም። ገባ እሺ? እኔ ታዲያ ምን አረ ምን አረኩኝ እንድታቀበል ከዛ ደሞ ሲቀጥል እዚህ ጋር የምታሳየኝ ክትሌላል ሰውፊት የምታሳየኝ ክትሌል። ለምን ደሞ ምታስመስለው ሰውፊት እንዴት ነው የምትናገረው? አነጋገር ሲያስጠላ፣ አኳዋን ሲያስጠላ። ገባ ሪስፔክት ከዛ ነው የሚጀምረው። ምንድን ነው ስታወራኝ ታወራኝ የነበረው ከዚህ በፊት ስንገናኝ፣ የነበረበት አብሮሽ ካለሽ ሰው ጋራ ዘላለም መኖር ትችያለሽ ብለኸኛል። አንድ እንደዛ ኮ ያልኩበት ምክንያት ነገር ስለምትበይ ነው። እኔ ነው ዝቅ ያደረከኝ ነገር ነገር አረሳውም። ሪስፔክት ከንግግርህ ነው የሚጀምረው። ሰው ፊት እንዴት ነው አክት የምታደርገው እኔን ስታይ ገብቷል። ሩታ አሁን ማለት ነው፣ ምን አንድ አይደለም ባለፈ ነገር ቁስል ብቻ ነው እንዴ? ለምንድን ነው የምትደግመው? ታዲያ አንተ መታረም አትችልም? ሁሌ አንድ አይነት ሰው መሆን አይሰለችም እኮ። የሰው ልጅ ያው በቃ ይናደዳል፣ ሲናደድ ደሞ የሚናገረውን አያውቅም። ስናደድ ብዙ ነገር ተናገርሽ ሊሆን ይችላል። ኧረ በእናትህ በጣም ነው እንዴ የምትናደደው? ስርታ የቀለጡ ጋር ነው ። ሲቀጥል ደግሞ አንቺም ጋር ሰዎች እየመጡ ማይሆን ነገር እየነገሩሽ ነው፣ እኔም ጋር ሰዎች እየመጡ በመሐላችን ማይሆን ነገር እየተናገሩ ነው። ስለዚህ እነዚህን ሰዎች ዙሪያችን ላይ ያሉ ሰዎች እና አጽዳና እኔና አንቺ እናውራ ነው። ሁላቸውም እንዳሉ እንደነበሩ ይቀመጡ። አንተም ባለህበት ተቀመጥ፣ እኔም ባለውበት ተቀመጣለው። በቃ ይሄን የተመቸኝ ምክንያቱም ክብሬን እፈልገዋለሁ። በቃ አንተ ማስጠበቅ የማትችለውን እንደ እሱ እንደ ባል የሚለውን ተውና ባል እንደነበረ ሰው ገባ። የእኔን ክብር ማስጠበቅ ካልቻልክ፣ እኔ ግን የራሴን ክብር አላስደፍርም። ራሴን በራሴ አስከብረዋለሁ። ገባ። ማንም ሴት እየመጣች አፏን አትከፍትብኝ። እኔን አልፋ አንተን አልፋ ኧረ፣ ማነው እንደ የሰው ልጅ ሲያስረዳሽ መናገር ነው ማለት ነው። ማንም ተናግሮኝ አያውቅም አንተ እያለ በተለይ በፍጹም አንድ ሰው ተናግሮኝ አያውቅም። አይገርምህም? አንተ እኔንም ታስከብረኛለህ ቤትህ ታስከብራለህ፣ ትዳርህን እንዴት መኖር እንዳለበት አውቃለህ። በጣም ስነ ስርዓት ያለ ወንድ ነው ያገባው። ምንም ኖርማል ነው ይሄ። እኔ አሁን በቃ ይቅርታ ልትለኝ ከሆነ እ ይቅርታው ግን በቃ ልጅ ሲወለድ ነው ማየት የምትችለው። እኔ እናት ባታገኘኝ ደስ ይለኛል ብያለሁ። አሁንም ደጋግመ ስለደወልክልኝ ነው የመጣሁት እና ደግሞ ሪል ሰው ለመሆን ሞክር። ሰው ሰው ሰምተስ ስታስጨርሰኝ ነው ቃላቱንም፣ ወደፈለግም ታምናለኝ ቃላቱን ወደፈለግኩ መሰባበር ትችላለህ እንደፈለግ እንኳን ማለት ነው። ግን ደግሞ መጀመሪያ ሰምተኝ አስጨርሰኝ። ሪል ሰው ማለቴ እኔ ጋር ስትመጣ ታስመስል፣ ሌሎች ሰዎች ጋር ስትሄድ ደግሞ ሌላ ሰው አትሆን። ገባ? እኔ ጋር ስትመጣ አሁን እንደዚህ ስትር ብለህ በሰን ስራታ አውርተኝ ምናምን ምናምን፣ ሰው ፊት ሲሆን ግን ታያት፣ ታዋት ምናምን አይባልም። ሪስፔክት ከዚህ ነው የሚጀምረው። ትሂድ የራሷ ጉዳይ። እንደዚህ ነች እሷ፣ ሁሌ እሷ እንደዚህ ነች። አታውቂያት ምንና ነው? አታውቃት ምንና ነው? አዎ እንደዚህ ነኝ እኔ። በቃ ምሻውን እልህ። ነው የሚሻለን ሩታ። እልህ አይደለም እኔ አስኩት። እኔ ነው እልህ አይደለም። በቃ እኔ ፍሪ ሆኜ መኖር ነው ፈልገው። ገባ ነጻነቴን የማገኝበት ሞመንት ነው እየፈጠርኩኝ ያለሁት ከራሴ ጋር። ወደ ማንም ጋር እኮ አልደረስኩም። የራሴ ነው እኮ በሰላም እየኖርኩኝ ነው። አልደረስኩባችሁ ማለት በቃ፣ ተውኝ አለቀ እኮ ቢያንስ እስክትወልድ ነው ወይስ እኔን ካላገኘህ እንትን ማለት አትችልም እንገናኝ መታህ እኔን ካረበሽ ምናም ህይወት ይኖር ይመስልሃል ከዚህ በላይ ምን ታደርግ ምን አብረን ጊዜ እናሳለፍ ማለት ከዚህ በላይ ምን ታደርግ እንዴ ከእኔ ጋር ጊዜ ማሳለፍ ብትፈልግ እኮ ማንንም ጎትተህብኝ አትመጣም ነበር ገብቷል አለቀ ቁጣንም አልነበርኩም ጌታንም አልነበርኩም። እራሳቸው ናቸው ያው ሁሉ ነገር አቀናብሮ ነው የጠበቁኝ። እኔ ምንም ስለመቀነባበሩ አይደለም፣ ስለመቀነባበሩ አይደለም እያወራሁ ያለሁት በቃ ካንተ ጋር መገኘት የሌለበት ሰው አለ አይደለ? እኔ ማየት የማልፈልገው ሰው አለ አይደለ? አልፈልግም በቃ። አንተ ሆን ብለ እያደረገው ስለሆነ በቃ አንተ ተመችቶሃል። ለምን ታስመስላለህ? በጣም እኮ ተመችቶሃል። አንዴ ኧረ የምሬ ነው። አይ ተመችን ነሽ እንደዚያ እያናደድሽኝ ምንም አይደለም። እ እኔ እንዲህ ቤተሰብ ብቻ ነገሮችን ለምን ትገፋፍት፣ እኛ አለሽ ጥሩ ነዋለምን ትገፋፊ እኮ ጥሩ ነው። እ እየገፋፋሁ እኮ ሳይሆን አንተ ሁኔታው ስለተመቸ ነውአንዳንዴ እውነቱንም መቀበል ልመድ እሺ፣ ልመድበት ስለተመቸ ነው። ሁኔታዎች በጣም ተመችተዋል። በጣም ቀላል ነገር እኮ ነው። ቆይ ይሄ ይከብዳል እግዚአብሔር እውነት የሚከብድ ነገር አይደለም አንተ ይሄ ማንም መንገደኛ ይሄ ማን የትኛውም ሰው እንደዚህ አልፈልግም ብሎ ኖ ምናምን ብሎ ሊያስቆም የሚችለው ነገር ነው አይደለም አንተ አይደለም አንተ ባለትዳር ወንድና የልጅ አባት የሆንክ ሰው ምንም ኢዚ ነገር ነው አታስመስል እሺ ኤኒዌይስ አሁን ችግር የለውም ይቅርታ አንተ ተቀብያለሁ ግን ደግሞ እኔ እናንተ የምንገናኘው እንደዚህ ነው እንደዚህ እየደወልክ ምናምን አትረብሽኝ በቃ እሺ የራስን ህይወት እንደፈለግክ መኖር ትችላለህ። ገብቶሃል? በቃ አንዴ ካፌ ወጥቷል፣ ፈቅጄልሃለሁ። ይህ ልጅህን ማየት ትችላለህ። ያኔ እንገናኛለን። ታስቁ ግዴታ ስለሆነ ነው እንጂ እኔ አንቺ ስለፈቅድ ስላልፈቅድሽ አይደለም። እሱማ ግዴታዬም አይደለም። ነገሮቹን በሙሉ እንደግልሽ አድርገሽ ነው። ግዴታዬም አይደለም። የጋራ የሚያደርገን ነገር የጋራ ነው። በቃ ያኔ ትመጣለህ። ነገር ግን ግዴታዬም አይደለም። እሱንም ላስታውስ እፈልጋለሁ። በቃ እሱን ተወው። ወጣ ምን ያሰብ ሽን ያለሽ ግዴታዬም አይደለም። ኤኒዌይስ ግን ደግሞ እኔ ፍላጎቴ ስለሆነ ወይም ደግሞ አንተ ማየት ስላለብህ እንደሰው ስለማስብ ትመጣና ታየዋለህ። ያኔ የወለድኩኝ ታይም ትመጣና ታያለህ ልጅህን። ከዛ ውጪ ልጅህን ነው ኮኔክት ማድረግ የምትችል አይደለ? ከልጅ ጋር ኮኔክት አደርጋለሁ እኔ ጋር ምንም አይነት ኮኔክት ሊኖር አይገባም። አለቀ በቃ። ስለዚህ አንተ እንደፈለክ የራስህን ኑሮ ኑር እሺ ሩታ ለምንድን ነው ይባ ማይሆን ነገር እንድናገር፣ የማይሆን ነገር ውስጥ እንድገባ ራስሽ ታናድጂኝና እንደገና ደግሞ እኔው ላይ ተፈርጃለሽ። ሁልጊዜ ማለት ነው ዝም ብዬ የማናድድክና ያለ ጥፋት የምወቅስክ ነው የምታስመስለው። ምንም በቃ ሁሌ ንጹህ እንደሆን። ጥፋቶች እኮ አንተ ቆም ብለህ ማየት ስላልፈለግ ነገሮችን እንደዛ አክሰብት ማረክ ስለማትወድ እንጂ እንዴት ነው? ኮምፕሊት ነው ለምንድን ነው ይሄ የሆነው ብለህ ብታስብ ዙሪያውን ዞሮ አንተ ጋር ነው የሚወስዱ። ሰው ይህን ነገር እንዴት ነው ማስተካከል የሚችለው ምንድን ነው ችግሬ ምናምን ብለህ መቆም ብለህ ማሰብ መጀመሪያ ልመድ። ከዛ በኋላ እኔን ለመውቀስ ሙሉ ልቦና፣ ሙሉ ማንነት፣ እኔ እንጃ ሙሉ አፍ ይኖርሃል። ከዛ በኋላ ማለት ነው መጀመሪያ እራስህን ማረም ልመድ። ሁ ጊዜ ሁሌ የተጨቃጨቅሽ ሁሌ ረሩታ የምርድ ቢያንስ ልብሽን እንኳን የሆኑ ነገር እንትን ለማለት ሞክሪ ሁሌ እየተናገርኩ ምናምን ሁሌም አሁን በቃ በቃ ሁሌም ጥፋተኛ እንዳለብኝ በቃ ወቀሳ ነው ይሄ አንዳንድ ጊዜ ሁሉ ነገር በህይወት የታገስኩ እኔ የምታደርጋቸው ተግባራቶች አያስጠሉኝም፣ አይሰለቸኝም። ያለፍኩት ነገር የለም እኮ እነዛ ነገሮች እኮ ማስተካከል ትችያለሽ። የለም ማስተካከል ትችያለሽ። እያስተካከልኩት እኮ እያበላሻለሁ ነው። አሁን እኮ እኔ ምንም ያልኩት ያልኩት ነገር እኮ የለም። ከአንቺ የምፈልገው አሁን ቢያንስ አብረን ጊዜ አንዳንድ ቀን እናሳልፍ ነው። ከዛ ውጪ ምንም ነገር አልፈልግም። ከፈለግስ እኔ ከዛ እኮ እኔ ደግሞ እሱንም አልፈልገውም። ተባረን፣ እሱንም አልፈልገውም።

እንደዚህ አይነት ጊዜያቶች አይታወቁም፣ ወዴት እንደሚመሩን ማለት ነውና እንደዚህ አይነት ጊዜያቶችን መጠቀም ብቻ ጥሩ ነበረ። ለባስ ነው ማለት ነው። እኔ እኮ ምንም አይነት ፍላጎቱ ስለሌለ ነው። ወዴትም ያምሩ፣ ወዴትም ምንም አይነት ፍላጎቱ የለኝም። ገብቶሃል። ሲቀጥል ደግሞ ያንን ሁሉ ጊዜያቶች አትረዳኝ ቆይተህ ካሁን በዚህ ጊዜያቶችን ምን እናድርግ ብትለኝ እኔ ያንን ህመሜን ፈጣሪ እንድረሳኝ አይሚን እንድረሳው ይርዳኝ እንጂ በጣም ብዙ ልድረሰው የማልችላቸውን ህመሞች አሳልፍ ያለ በህይወት ይገባ ግን ፈጣሪ እንድረሰው ይርዳኝ። ይህ ሁሉ ደግሞ የሆነው በአንተ ዙሪያ ባሉት ሰዎች ሩት፣ አንቺም ዙሪያ ስላሉ ሰዎች እኮ ትክክል አይደሉም፣ የሚያወሩት ነገር እኔ ዙሪያ ላይ ማንም አልነበረም አልነበረም። ያንተ ሰዎች ናቸው እየመጡ እንዲወጣ እንዲወረደ እንዲገባ እንዲ ሲሉ የነበሩት ነው። እናንተ የመለከታችሁ በቃችሁ ውጡ ብለ ይሄን እናንቺ ህይወት በዚህ በዚህ መንገድ መስተካከል አለበት ብለ አንድም ቀን ስታደርግ አይቼ አላውቅ። እሺ ዛሬ አደረኩት፣ ስንት ወራት እና ዘመናት ከተቆጠረ በኋላ እኔ ካበቃልኝ በኋላ እኔ ከሰለችኝ ከተውኩት በኋላ ከታከተኝ በኋላ እንደዚህ አይነት ውሳኔ ውስጥ እንደዚህ እንደዚህ አይነት ሁኔታ ውስጥ ከገባው በኋላ ሁሉ አሁን ወደ ማልመለስበት ድጋሚ ልቀይረው ወደማልፈልገው ውሳኔ ገብቼ ጸንቼበታለሁ። ምንም ማረግ አልችልም። እሺ መልካም ጊዜውን ሆነልክ። ከዚህ በላይ መቆም አልፈልግ ገናም እውነት ነው ስሰጠሽ ልቤን አሳልፌ፣ ቅር ማላለኝም በፍቅርሽ መክነፌ። ግን እንዳልመኘሽ ልቤን ከፍለው ሌላ ጭንቀት አለ ለሰው የማልገልጸው።